እስልምናን የማለቅ የማልቀበልበት ምክንያት ምክንያቶች እልፍ አላፍ ቢሆኑም ነገር ግን የመጀመሪያውና ቀዳማዊ ምክንያት የለ አስቀምጥላችሁ። እንግዲህ እጅጉን የምንወደውና የምናከብረው ታላቁ ሐዋርያ ብርሃነ ዓለም ቅዱስ ጳውሎስ ሲናገር በዚህ በገላትያ መልእክቱ ምዕራፍ አንድ ከቁጥር ስምንት ጀምሮ እንዲህ ይላል፣ ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን ወገናችን ገሪ ብን እንደሰማችኋት የጳውሎስን አስተምህሮት መሰረት በማድረግ እስልምናን አትቀበልም፣ በዛ በኦርቶዶክስነቷ እንደምትቀጠል ነው የምትናገረው። ለመሆኑ ጳውሎስ ኦርቶዶክስን ስብኳል? እንዲህ ማርያም የፈጣሪ እናት ናት የእግዚአብሔር እናት ናት ብሏል? ኢየሱስ እግዚአብሔር አምልኩት ብሏል? አላለም። ስለዚህ እኛ ከሰበክንላችሁ ወንጌል ውጭ የሰበከላችሁ የተረገመ ይሁን ብሏል። ጳውሎስ እየረገመ ያለው አንቺን ነው ገሪም። ሲቀጥል ከገላትያ ላይ መረጃ ያመጣሽው ጳውሎስ እኛ ከሰበክንላችሁ ወንጌል ውጭ የሰበከ የተረገመ ይሁን ያለው በሐዋርያቶች መካከል ጸብ ተነስቶ ነው። ጳውሎስና ሐዋርያት ተጣልተው ነው። ለምሳሌ ገላትያ ምዕራፍ ሁለት ቁጥር 13 ላይ ከቀሩትም አይሁድ ደግሞ በበርናባስ ስንኳን በግብዝነታቸው እስክተሳበ ድረስ ከእነርሱ ጋር አብሮ ግብዞች ሆኑ። ሐዋርያቱን ነው እንግዲህ ጳውሎስ ግብዞች የሚላቸው። እንግዲህ የኢየሱስ ክርስቶስ ሐዋርያቶች ኢየሱስ ጋር አብረው የነበሩ የመጀመሪያዎቹ ተከታዮች ናቸው። እንግዲህ ኢየሱስ ካረገ በኋላ ኢየሱስ ተገለጠልኝ ብሎ ከኋላ የመጣ ነው ጳውሎስ። ከኋላ የመጣ የናወጣ እንዲሉ ግብዞች እያለ ሐዋርያቶቹን ይሰርባቸው ነበረ በመካከል ከመካከላቸው ጸብ ተነስቶ ነበረ። ያዕቆባውያን የሚባሉ ክርስቲያኖች ነበሩ መጀመሪያ አካባቢ ላይ ጠፍተዋል። እንግዲህ እነዚህ ያዕቆባውያን የሚባሉ ክርስቲያኖች ኢቭን በኢየሱስ ክርስቶስ መሰቀል የማያምኑ ናቸው። ይህም ብቻም ሳይሆን ኢየሱስ ክርስቶስ ለእስራኤል ቤት ብቻ እንደተላከ ሁሉ ለአይሁድ ብቻ ነበር የሚሰብኩት። እንግዲህ ጳውሎስ ደግሞ ለአህዛብ የሚሰበክ የሚል ሀሳብ ያለው ነው። ተግባብተናል። ስለዚህ የተረገመ ይሁን ያለው ሐዋርያቶቹን ነው እንጂ አንቺን አይደለም። አንቺማ ሃይማኖትሽ ከሐዋርያቶች አይደለም። ህገሪብ አከላም ጳውሎስ ከሰበከው ወንጌል ውጭ የሰበከ መገደል አለበት ብላ ዘዳግምን ጠቅሳለች። እንደዛ ከሆነ የመጀመሪያዋ ተገዳይ አንቺ ነሽ፣ ቤተ ክርስቲያንሽ ናት፣ የመጀመሪያዋ ተገዳይ። ከዛም ቀጠላ ፕሮቴስታንት፣ ከዛም ቀጠላ ካቶሊክ። ምክንያቱም ጳውሎስ የሰበከውን ወንጌል አይደለም የምትሰብኩት። ኢየሱስ እግዚአብሔር ነው መመለክ አለበት የምትሉ፣ ማርያም እግዚአብሔርን ወለደች የምትሉ እስከሆናችሁ ድረስ በጳውሎስ አስተምሮ እንደ መጽሐፍ ቅዱስ አስተምሮ በሰይፍ አንገታችሁ የሚቆረጠው እናንተ ናችሁ። የማታምን መንፈስ ሲል ያ የማይታየው አምላክ በስጋ እንደመጣ የማያምን እርሱ ከእግዚአብሔር አይደለም ከምንድ ነው። ሌላኛው አስቂኝ ነገር ኢየሱስን የማይታየው አምላክ ስጋ ለብሶ ነው ስትል ነበረ። ይህንን ያለችው ደግሞ ጭራሽም የጳውሎስን አስተምሮ ጠቅሳ ነው። ጳውሎስ ኢየሱስና እግዜር ሁለት የተለያዩ ምንነቶች እንደሆኑ በግልጽ ያስተማረ ሰው ነው። ለዚህም ነው እራሱ እኔ ጳውሎስን እወደዋለሁኝ የምለው። ኢየሱስን እግዚአብሔር ነው ብሎ አያምንም። ነገር ግን ይቺ ወገናችን የጳውሎስን አስተምሮ አምጥታ ኢየሱስ የማይታዩ አምላክ ስጋ ለብሶ ነው ብላለች። ጭራሽም ይሄ ከኦርቶዶክስ የሚያስወጣት ነው። እንደዚህ የሚሉት ኦንሊ ጂሰሶች ናቸው። ምክንያቱም በኦርቶዶክስ ኢየሱስ አብ አደለም፣ አብ ኢየሱስ አደለም። በስጋ የተገለጠው የማርያም ልጅ ነው እና ለዚህም ነው የስላሴ አስተምሮ ይሄ ኢየሱስ ፈጣሪ ነው የሚለው እንደዚህ ድብልቅልቅ ዝብርቅርቅ የሚልባቸው ከመነኮሳቱና ከቀሳውስቱ የመጣ ጭራሽ አንዱ መነኩሴ ሌላኛውን መነኩሴ፣ አንዱ ቄስ ሌላኛውን ቄስ ሲቃወም እርስ በርሳቸው ሲወጋጉ ሽውርርርርር ስላደረጉት ነው። ኢቨን አንድ ሰው እንግዲህ አንድ ኦርቶዶክስ ሆኖ የራሱን የኦርቶዶክስን ስላሴ ያብራራለሁ ብሎ ድንገት ኦንሊይ ጂሰስ ውስጥ ይገባል በሚያሳዝን ሁኔታ ወገናችን። ስለዚህ ኢየሱስ የማይታዩ አምላክ በስጋ ተገለጠ ብለሽ ራስሽን ወደ ኦንሊይ ጂሰስ አስገብተሻል። ወገናችን ንገሪ በራሷን ኦንሊጂሰስ ውስጥ የማገደችበት ትልቁ ችግር ጳውሎስ ለጢሞቴዎስ በላከው ደብዳቤ አንደኛ ጢሞቴዎስ 316 ላይ በስጋ የተገለጠ የምትለን አንጠልጠላ መታ ፈጣሪ ስጋ ለብሶ መጥቷል ብላ ራሷን ኦንሊጂሰስ አድርጋለች። በነገራችን ላይ ጳውሎስ በስጋ የተገለጠ ሲል ምን ለማለት እንደፈለገ ለገላትያ ሰዎች በላከው ደብዳቤ ላይ መረዳት ትችላላችሁ። እንደዚህ ላል ገላትያ 519 ላይ የስጋ ስራም የተገለጠ ነው ይላል። የተገለጠ ብሎ ማለት የታወቀ ማለት ነው። ስጋ ብሎ ማለት ደግሞ ሰው ማለት ነው። ስለዚህ በስጋ የተገለጠ ብሎ ማለት ኢየሱስ የተባለ ሰው ነበረ፣ ኢየሱስ የተባለ ሰው የታወቀ ሰው ነበረ ለማለት ተፈልጎ ነው። ለምሳሌ ኢየሱስ በስጋ ተገለጠ ብሎ ማለት አይ ልብ ወለድ ነው፣ አይ የምናብ ወሬ ነው እንዳይሉ ሰዎች ኢየሱስ የተባለ ሰው እዚህ ምድር ላይ ነበረ፣ የምናብ ነው የልብ ወለድ ነው እንዳትሉ እያለ ነው ጳውሎስ ማስተማር የፈለገው፣ እንጂ ልክ እነዚህ በመነኮሳትና ቀሳ ውስጥ የመሰረትላችሁን ሃይማኖት አምጥታችሁ ፈጣሪ በቃ እንደዚህ በአጭር ድረትና በጠባብ ድረትና በአጭር ቁመት ኖረ የሚለውን ቅጥፈታችሁን ለማለት ፈልጉ አደለም። እንዲህ ጳውሎስ አይሁዳዊ እኮ ነው። የጳውሎስ አምላክ እኮ በሰማይ የሚኖር ነው። ያ በሰማይ የሚኖሩ የጳውሎስ ፈጣሪ ሥጋ ለብሶ እዚህ ምድር ላይ በላጠጣ ሄደ ተመላለሰ የሚባል ነገር የለም። ይኸው እዚህ ጋ ገላትያ አምስት ላይ የስጋ ስራ ሜት ተገለጠ ነው የስጋ ስራ ብሎ ማለት እነዚህ ዝሙት እርኩሰት ዝሙትን እርኩሰትን መዳራትን የሚፈጽመው ማነው ሰው ነው ስጋ የተባለው ማነው ሰው ነው ስጋ የተባለው ኢየሱስ ነው ኦኬ ተገለጠ የሚለውን ደግሞ በሌላ ላሳያችሁ ላሳያችሁ ዘፍጥረት ላይ እግዚአብሔር ለአብርሃም ተገለጠ ተብሏል አብርሃም እግዚአብሔርን አየው ማለት ነው አይደለም አብርሃም እግዚአብሔር መኖሩን አወቀ ነው ተገለጠ ብሎ ማለት። የታወቀ ነገር ነው፣ በቃ የተረዳሁት ነገር ነው ለማለት ነው። ስለዚህ አብርሃም በእግዚአብሔር መኖር አወቀ፣ እግዚአብሔር እንዳናገረው አወቀ ለማለት ነው። ለምሳሌ እኛ በሀገራችን ወይም ትምህርት ቤት ስንማር ግልጥ ነው ካለመምህር አዎ ግልጥ ነው እንላለን። ከገባን አዎ ገብቶናል፣ ግልጥ ነው አውቀ ነዋል ማለት ነው። ስለዚህ አብርሃም እግዚአብሔር ተገለጠለት ሲባል አብርሃም እግዚአብሔርን አወቀ ነው ለማለት የተፈለገው። ስለዚህ ኢየሱስ በስጋ ተገለጠ ብሎ ማለት ኢየሱስ የሚባል ሰው መኖሩ ሀገር ያውቀው ነበረ። የታወቀ ነው። መሬት ላይ የነበረ ሰው ነው ለማለት የተፈለገ ነው። መጽሐፈ መሳፍንት 13 10 ላይ የማኑሄ ሚስት መላኩ ተገለጠላት። ተገለጠላት ታወቀች ማለት ነው እንጂ ተገለጠላት ብሎ ማለት ያዘችው ወይም አብሯት ተንቀሳቀሰ ሄደ ማለት አይደለም። አወቀች። ተገለጠ ብሎ ማለት ታወቀ ማለት ነው። እንጂ ጳውሎስ ፈጣሪ ስጋ ለብሶ ታየ ብሎ አያስተምር፣ ፈጽሞ። ምክንያቱም አንደኛ ጢሞቴዎስ 6፥16 ላይ ፈጣሪ የማይታይ ነው ብሏል። በቃ ለዘላለም አይታይም። ይህን አንብቡት።